አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድ ቤተሰቦቼ፣ እንዲናችሁ ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ ክርስቲያኑ ጎኖችንም ሰላም ብያለሁ። ዛሬ እሺ እላችሁ የመጣሁት ፊት ለፊታችሁ ላይ የምትመለከቱትን አረብ ማታውቁት አላችሁ ብዬ አላስብም። ከሱም ጋ ያለችውን ሃይፋንም የማታውቋት አላችሁ ብዬ አላስብምና በዚህ ሰሞን እየተወራ ያለ ነገር ስላለ ያ ነገር እውነታው ምንድን ነው የሚለውን ለማብራራት ነው የመጣሁት። ሀባይቢ ቪዲዮ ላይክ ሼር እያደረጋችሁ ጀምሩት። ስለዚህ እንደነገርኳችሁ ይህንን አረብ ማያውቀው አለ ብዬ አላስብም። እሱንም ደግሞ የምናውቀው በዚህች ልጅ ምክንያት ነው ማለት ች ልጅ እኔ ገና ህፃን ሆና በእንትን በእግሯ ሳትሄድ ነው የማቃት ማለው በሶሻል ሚዲያ በጣም ታዋቂ ሆነው በዚች ልጅ ምክንያት የእኛ ልጆች ራሱ በጣም ነበረ የሚከታተሉት፣ አሁንም የሚከታተሉት በተለይ ደግሞ ስናፕቻት ላይ ሆን ብዬ የሚከታተለው በጣም ደስ የሚለኝ በጣም የመልካም መልካም በቀኔ ከአረቦች መልካምና በጣም በጣም በጣም ለሰው ልጅ ምን ያክል መልካምነታቸውን በዚች ልጅ ምክንያት ነው የምትረዱት ማለት ነውና እንደነገርኳችሁ እቺ ፊት ለፊታችሁ ላይ የምትመለከቷትን ህፃን ህፃን እያለች ነበረ እማውቀው ማለት ነው። አሁን ላይ ግን አድጋ ማሻአላ የዘጠኝ አመት ሴት ሆና አግኝቻታለው ማለት ነው። በጣም ነው ደስ የሚለው። እቺን ልጅ ከትንሽ ጀምሮ እስከ ትልቅ እስከምትሆን ድረስ አብሮ ያሳደጋት ጥሩ ደረጃ ላይ ያደረሳት ትምህርቷን እንድትማር ብዙ ነገር እንዳባት ማለት ነው እንዳባት ተንከባክቦ ምንም ነገር ሳይጎልባት አንድ ቀን ለት ቤት ውስጥ ካሉ ልጆች ከልጆቻቸው አንድ ቀን ለይተዋት አያውቁም ማለት ነው እና በዚህ ሰሞን ደግሞ እዚህ መሀል ላይ ያለው ፎቶ እንደምታዩት ነው። የእኛ ልጆች ሆን ብለው ይህንን ፎቶ እያቀናበሩ አገባት እያሉ ሶሻል ሚዲያ ላይ እየለቀቁ ነው የሚገኙት ማለት ነው እና አገብቷት ሳይሆን አሁንም እኔም እንትን ላይ ፕሮፋይል ላይ አይታችሁ ሊሆን ይችላል አትሳደቡ ማለት ነው እኔ እውነታውን ለመናገር ስለፈለግኩ ነው ይህንን ጽሁፍ የጻፍኩት እንጂ እውነት አግብቷት አደለም። ገብቷችኋል። እሱ ሲያገባ እችን ልጅ ግን ከልጆቹ እኩል አድርጎ ልጆቹ የለበሱትን ልብስ አልብሶ እንደ ሚዜ ሕፃናቶች ለምሳሌ ሙሽሮች እንትን ሲሉ የሆነ እንትን መድረክ ላይ ሲወጡ እዛው እንትን ገስር ላይ ማለት ነው እና አበባ ምናምን ሲረጩ ለምሽሮቹ ፊት ለፊት እየሄዱ ከልጆቻቸው አብረው ያኔ አንድ አይነት ልብስ አልብሰዋት። እኔ የመልካምነትን ጥግ ያየሁት በዚህ ሰው ነው ማለት ነው። ወላሂ ነው ምላችሁና፣ እኔ ብዙ ጊዜ አረቦች አንዳንድ አረቦች በጣም ነው የእኛን ልጆች የሚንቁት። እኔ ራሱ ልጅ ይዤ ሰርቻለሁ እኔ ልጄ ሶስት ዓመት እስከሚሆን ድረስ የመጀመሪያ ልጄን እዤ ሰርቻለሁ ማለት ነው። ግን ምሰራባቸው የነበሩ ሰዎች በጣም ነበረ ልጄን የሚጠየፉብኝ በነገራችን ላይ ወላሂ ለአዚም ከዛ ቤት ጥሩ ቤት ነበረ፣ ጥሩ ደሞዝ ነበረ የሚከፈለኝ ልጄን ከሸኘው በኋላ ግን ጥያቸው ወጣው ማለት ነው። ለምን ልጄን እዤ ስሰራ የሚሰበቅ የሆነ ልጄን እየጠየፏት ነበረ። ሰውዬው ሲመጣ ቶሎ ብለሽ መጥበቅ አስገቢ ምናምን እያለች የሆነ በቃ እኔ በገዛ ብሬ እኔ ወላሂ ላዚም አንድ ቀን ለልጄ ከነሱ ምግብ አብልቻ ተላቅማል። ለራሴ ምግብ ገዝቼ አሲር ገዝቼ የሚያስፈልጋትን ነገር ሁሉ አማልቼ እንኳን የእኔ ልጅ እኔ ሩዝ መስሪ ሰርቼ ሳበላት በገዛ ገንዘቤ ማለት ነው። ውሃው በሷ ነው። በገዛ ገንዘብ ገዝቼ እያበላሁት ልጄን እንደ አንቺ ልጅ ለምናታባያትም እያለች የሆነ ቀስሜንት ሰብረኝ ነበረ ማለት ነው። ጓቷቸዋል ግን የመልካምነትን መልካምነት አንድ ቀን ሳይጠየፋት ከልጆቹ አብሮ ያሳደጋት ህፃን ልጅ ከህፃን እስከ ትልቅ እስከ ዘጠኝ አመት እስከሚሆናት አሁን ራሱ ምን የአይነት ከንኬ በካቤ እንደሚደረግላት እናንተ ወላ ቪዲዮውን አይታችሁ ፍረዱ። ማለት ነው እና በጣም ነው የምወደው። በዚች ልጅ ምክንያት የዓለም ህዝብ ነው የሚወደው አረቦች ራሱ ማለት ነው እና አሁን ላይ ራሱ እነሱ ጋር ያለችው ሀገር እንድትገባ ካልክሎ እሱ ነው እያስተማራት ያለው። እንግሊዝኛ ያስተምራታል፣ ፈረንስኛ የማችለው ቋንቋ የለም ማለት ነው። ደግሞ ማሻላ ተባረከ። እንደ ልጅ ይሄ አይባድ ይዞ ስልክ ይዞ መቀመጥ ሳይሆን እናቷ ራሱ እነሱ ቤት የምትሰራ እናቷ ራሱ በጣም በስነ ምግባር ነው ያሳደገቻት። እንዲሁም ደግሞ እነሱ ራሱ ማሻላ ተባረከላ ከልጆቻቸው አንድ ቀን እንኳን አይለዩዋትም ማለት ነው። እና ይህ ያሳደጋት አሳዳጊዋ አግብቷል ማለት ነው። እሱ ሲያገባ ለልጆቹ የቤት ውስጥ ላሉ ልጆች ያለበሷቸውን ልብስ ለእሷም አልብሶ ምካያጭ ምናምን በቃ የሚያስፈልጋትን ነገር ወርቅ ራሱ አልብሰዋት፣ እዛ ላይ ዝፋፉ ላይ ራሱ ወጥታ ልጆቹ የሚያደርጉትን ነገር እያደረገች ነበረ ማለት ነው። ከዛ ደግሞ ይህንም ፎቶ ቀርጾ ሚዲያ ላይ ለቀቁት። ይህንም ፎቶ ደግሞ እያዟዟሩ አንዳንድ ልጆች አሳድጎ አገባት እያሉ እላዩ ላይ ጽሑፍ ጽፈው ሲያዘዋወሩ ስላየው ነው። ይሄን ነገር ለመናገር እና በቃ እውነታውን ማወቅ ነው እንጂ ያኔ ውሸት ነገር ለምን ታወራላችሁ ነው። እኔ ሚዲያ ስላለኝ በሚዲያዬ ያለውን እውነታ ለመናገር ስለፈለግኩ ነው። ብዙዎቻቸው ይህንን ነገር ታቃድላችሁ ብዬ አስባለሁ። ግን የማታቁ ልጆች ኮመንት ላይ ገብታችሁ የምትጽፉትን ጽሁፍ ስላየው ነው ማለት ነው እና ልጅቷን አገባትም ቤቱን እያሳደጋት ያለው አብረው ነው ያሉት። አንድም ቀን ከልጆቹ ለይቷታ አያቅም። ከወንድሞቹ ልጆች ለወንድሞቹ ልጆች የሚደረግላትን ነገር እንደውም ለእነሱ እንኳን እንደዚች ልጅ አይደረግላቸውም ማለት ትችላላችሁ። ወላሄ ላዝም ነው ምላችሁና በጣም ነው ያኔ አንከባክቦ በስነ ምግባር አሳድጓታል። አሁን ራሱ ትምህርት እያስተማራት ነው። እንትን ሶሻል ሚዲያ ራሱ የሆነ ኤቢሲ ኤምቢሲ ቀናት ላይ ራሱ አቅርቧቸው ባንክ ከፍቶላት የራሷን ያን እሷውን ለምሳሌ ሁለቱ ሄደው ማስታወቂያ ይሰራሉ ማለት ያንን ማስታወቂያ ከሰሩ ለእሷ ለእሷ የሚደርሳትን ድርሻዋን የራሷ ባንክ ላይ እንደሚያስቀምጥላት በቃ እሱ ከእሷ ጋር ያገኘውን ነገር ግማሽ በግማሽ ለእሷ እንደሚያስገባላት የፈለገ ነገር ቢሆን ያን የእሷን ገንዘብ እንደማይበላና እንኳን ማስታወቂያ ራሱ እያገኙትን ብር ለእሷ ግማሹን እንደሚሰጣት እንዲሁም ደግሞ ብዙ በቃ የሚያስፈልጋትን ነገር ሁሉ እያደረገላት እንደሆነ እንዲሁም ባንክ ከፍቶላት የራሷ ባንኳ ላይ ብሪም እንደሚያስገባላት ተናግሯል ማለት ነው። በጣም ነው ደስ አለኝ። እንኳን የገዛ አባቷን እንኳን አገባ አባቷ እንኳን ያላደረገላትን ነገር ነው እሱ እያደረገላት ያለው ማለት ነው። የሆነ ነገር ሰምቼ ነበረ፣ ግን እዚ ጋር መውራት አልፈልግም። ስለ አባቷ የሚያውቋት ልጆች ከኔጋ አብረው አሉ። ሆኖም ግን እቺ ልጅቷ ስልጤ ናት። በነገራችን ላይ አለም ገበያ አካባቢ ናት ማለት ነው እና ሆኖም ግን አባትየው ያላደረገላትን ነገር ነው ይሄ አረብ ይህ ልጅ እያደረገላት ያለው ማለት ነው። አላህ ይጨምርለት። አሁንም ደግሞ ጨምሮ ጨማምሮ ይስጠው። በነገራችን ላይ ስለሰው ጥሩ ነገር የሚያደርግ ሰው ጥሩ ነገር ነው የሚያጋጥመው። ከዚህ በፊት ወላ የመኪና አደጋ ደርሶበት አላህ ነው ያተረፈው፣ ወላ ሶሻል ሚዲያ ላይ ራሱ ወጥቶ እንትን ሲል ነበረ እሷ ራሱ እግሩን ተሰብሮ ወላ በዛች በትንሽ የእጇ ራሱ አይዙ እያለች ታባብ ሰው ነበረ ማለት ነው። እና በጣም ነበረ ያን ቀን ያለቀሰው፣ ያኔ ቶጅኝ ያለሹ ምናምን ስታ ያለቀሰች ማለት ነው። ከዛ በኋላ መኪና ላይ እንዳትወጣ መኪና መልሶ እንዳይገጭ መልስ መኪና ላይ አትወጣ፣ የሚያስፈልግን ነገር ብጋ ላይ እንጠልባለን እያለች ስታወራ ነበረ፣ በዛች ህጻንነት ህጻን ንግግሯ ማለት ነው። አላህ አንዳንድ ጊዜ ወላሂ አንድ ነገር ልንገራችሁ። ጥሩ ነገር ያኔ አሁን ጥሩ ነገር ዝሩ፣ በኋላ ላይ ፍሬውን ታገኛላችሁ ማለት ነው። እንግዲህ ላይክ አድርጉ።